ሲጠቀሱ ያየንበት ሰዓት እና ጊዜ አለ። እንዲሁም አንዱ ያስታውሱ ከሆነ መጀመሪያ እምቢ ብሎ ሲያበቃ በኋላ ግን ስድስት ሰው ጋር ተጣልቻለሁ ብሎ ስድስቱን ይዞ መጥቶ በፍቅር ያነቡበት ሰዓት እና ጊዜ አለና እንደው ቅድም እንዳሉት የወንጌል አገልግሎት ፍሬው የሚታየው አገልግለ ነው። ንስሐ ገብቶ ስጋና ደሙን ሲቀበል ነው። ስጋና ደሙን ደግሞ እንዲቀበል ወደ ንስሐ እንዲመላለስ የመጀመሪያው ከተጣለው ጋር ማስታረቅ ነው እና እንዲህ አይነቱ አገልግሎት አለ ወይ? በዚህ ልክስ ብናገለግለው፣ እንደው ብዙ ጊዜ የተለመደው አውደ ምረቱ ላይ እናስተምራለን፣ እልል ይባላል፣ ይዘመራል፣ ከንፈር ይመጠጣል። ከዛ በኋላ የእያንዳንዱን ሰው ሕይወት በዚህ ልክ የማየት ነገር የለም እና ከዚህም ላይ እንደው የባለፈውን አስደናቂ ጉባኤ እና እንዲህ አይነት ጉባኤዎች ቢቀጥሉ ምን ያክል እንደምናተርፍበትም እንደው በዚሁ ለተመልካቾቻችን ትንሽ ቢገልጹት። እውነት ለመናገር የዛን ቀን የዛሬ ሳምንት አካባቢ ነው ይመስለኛል። በአገለገልነው አገልግሎት እኔ በጣም አርክቻለሁ። ምክንያቱም የወንጌልን ፍሬ ያየንበት በትክክል የተነገረው ኃይለ ቃል ወይ በመንገድ ዳር ወድቆ በአዕዋፍ አልተበላም፣ ወይ ደግሞ በሾህ መካከል ወድቆ እንደፈለገ እንዳያብብ በሾህ ወግቶት አላስቀረውም። ጠውልጎ አልቀረም። በሦስተኛ ደረጃ ወይ እንዲሁ ጭንጫ መሬት ላይ ወድቆ አለታማ በሆነ መሬት ላይ ወድቆ ያንን የመብቀል እድሉም ሳያገኝም አልቀረም። ይሄ ግን ጥሩ በሆነ ገበሬ በደከመበት በጣም በለሰለሰው መሬት ላይ እንደወደቀ ዘር ነው የማስበው። አክቹዋሊ እውነት ለመናገር ከሁሉም በፊት ይቅርታ ይቀድማል። ምንድነው ሊቁ ያለው? ቂም በቀል ይዞ ጸሎትን የሚያደርግ ሰው ቢኖር አለ ጸሎቱ በሾህ መካከል እንደወደቀ ዘር፣ ዮሐንስ አፈወርቅ በድርሰቱ ላይ እንዲናገራልና በሾህ መካከል የወደቀ ዘር አለ በብዙዎቻችን ህይወት የሚያስቸግርን ይኖራል። ይ ይሄም የለም እንደ አይነት ውጤትም አናየንም። እኔ ለመጀመሪያ ጊዜም ደስ ብሎኛል። ተወሰኑ ዓመታት በፊት እያስተምሮ ይሄ ተሞክሮ ነበረ። ኋላ ኋላ ግን ነገሮቹ እየቀሩ ሰውም ራሳቸውን አጋልጠው ወደ መምጣቱ እየጎደለ ነው። ያ ነው እንጂ እንዲህ አይነት ህይወትማ ማንም እኩል ተባርኮበት አገልጋዩም፣ ተባርኮ ምዕመኑም ተባርኮ ደስ ብሎት ነው ወደ ቤቱ የገባ። እርግጠኛ ነኝ በተደረገ አገልግሎት እኛም ረክተናል። በጣም ለስድስት ዓመት ሰላም፣ ለስድስት ዓመት የተጣሉ ሰዎች፣ ለስድስት ዓመታት ጉባኤ ያልተደረገ በዛ ቦታ ላይ ለመጀመሪያ ሲደረግ ነው። በዛው ልክ እንግዲህ ለስድስት ዓመታት የቆዩ ማለት በጣም ከባድ ነው። ይህን ያህል ከክርስቶስ ተለይተው ኖሩ ማለት ነው። በጣም ነው የሚገብደው። እና ዞሮ ዞሮ እውነትም አገልግሎታችንን ውጤታማ የሚያደርግ እንዲህ ዓይነት አካባቢ ነው። ምናልባት እንግዲህ ሚዲያ የምትከታተሉ ወንድሞች ይልቁንም ደግሞ በየአውደ ምሕረቱ የምታገለግሉት እችን ተሞክሮ ብትወስዱ መልካም ነው ባይ መልካም ነው ብዬ አስባለሁ። ምክንያቱም የአገልግሎቱ ፍሬ ስለሆነ የተማረው የተሰበከው ሶስት ቀን አራት ቀን ጉባኤ በየቦታው ይደረጋል። ከጉባኤው በኋላ ግን ፍሬው ምንድን ነው የሚለውን እንደ በዚሁ እንደተባለው በወንጌል አገልግሎት ያሉ ወንድሞቻችን ለሶስት ቀን ለአራት ቀን አገልግሎት ሲወጡ እንደው ከሰንበት ተማሪዎቹ ከካህናቱ ጋር ማታ ላይም ደግሞ ውይይት አይነት ነገር ቢደረግና በእንዲህ አይነት መልኩ የእያንዳንዱን ሰው ሕይወት ማየት መጎብኘት ቢቻል የበለጠ እንደተባለው አገልግሎታችን ፍሬማ ይሆናል ብዬ ተስፋ አደርጋለሁ። ክቡር መምራችን ጥሩ ቆይታ ነው እያደረግን ያለ ነው። ከልብ ከልብ እናመሰግናለን። እንግዲህ የእርሰው አገልግሎት ከአውደ ምረቱ ደግሞ ወጣ ባለመልኩ ወይም ደግሞ የአውደ ምረቱ አገልግሎት ብቻ ሳይሆን ነገ ሁላችን እናለፋለን እና መጽሐፍና ደግሞ ዝማሬ አለት ቁልቁሉ ሚካኤል የሚለው እንደው መቼነ ወጣ ያ ዝማሬ መጽሐፍቱ ውስጥ ደግሞ ከመጽሐፍቱ ሽፋ ነው ላይ ደግሞ ምላጭ አለ፣ መቀሳ አለ፣ መጣረቢያ ወይም ደግሞ ምሳ ነው የምንለው መጽሐፍ ቅዱስ አዎ ምሳ አለ። እና እነዚህን አድርገው ከበሩ ላይ ሰርተው አይቻለሁኝ። እና መጽሐፉን እንዲጽፉ ያነሳሳውት እና እንደገና ደግሞ ዝማሬውን ቅዱስ ሚካኤል እንዲያመሰግኑበት እንደውዛ ነው ቅዱስ ሚካኤል ቁልቁሉ ሚካኤል። እስኪ የተወሰነ እንደው በዝማሬው በዝማሬው ይበሉና ወይም ሀሳቡን ያስቀድሙትና፣ መልካም እስኪ ሀሳቤን ላስቀድምና፣ ቅድም ለመጥቀስ እንደ ሞከርኩ ለመላኩ ለቅዱስ ሚካኤል የተለየ ፍቅር አለ። ምክንያቱም ክርስትና እዚህ ላይ ደግሞ እናቴ፣ እሷም የተለየ ፍቅር አላት። ቦታው ምናልባት ዋቻ ቅዱስ ሚካኤል የሚባለው ቤተክርስቲያን አለ። እዛ ነው ክርስትና የተነሳሁት በዛ ቦታ ያልጠቀስኩት የሆነች ታሪክ አለች። ትንሽ ልጫ በ1986 ዓ.ም በረከታቸው ይደርብንና አምስተኛው ፓትርያርካችን ብፁዕ ቅዱስ አቡነ ጳውሎስ ያን ቤተክርስቲያን ሊያስመርቁ ይመጣሉ። ዳገት ላይ ነው፣ ቤተክርስቲያን ትልቅ ነው። እኔ እንደ አጋጣሚ ሆኜ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የዚያ ዲያቆን ነኝ። እንግዲህ አስራ አንደኛ ክፍል ተማሪ ነኝ አስታውሳለሁ። ሄድኩና ማታ አገልግሎት ላይ አድረን ጠቅላላ ሊቃውንቱ ይመጡት ከዚህ ነው ካዲስ አበባ ስንት ብዙ ሊቃነ ጳጳሳት መጡ። እስካሁን ድባቡ ራሱ በህሊና ውስጥ ይመላለሳል። ከዛ በኋላ እዛ ቤተክርስቲያን ውስጥ ማታ ቁጭ ብዬ አንድ ስለት ተሳልኩ። እባክህ ቅዱስ ሚካኤል አልኩ አንድ አመት እንኳን ቤተ መቅደስ ሳላገለግል ከዚች ሀገር አታውጣኝ ብዬ ለማልኩት ይህችን ብዬ ገባ ወደ ቤቴ። እግዚአብሔር ይመስገነው 86 87 88 89 ከአራት ዓመት በኋላ ቅዱስ ስላሴ ተመረቀ ሲሄድ እዛ ተመደብኩ። በስብከተ ወንጌል ስለተወሰመርእዛ በስብከተ ወንጌል ሲመደብ ያው ህዝቡ የሚያውቀው ነገር ነው። በድቁና መቀደስ አለሁኝ በስብከተ ወንጌል ያቅሜን ያህል በሁሉም በቃ መጽሐፊነትም አገልግ ያለው በሂሳብ ሹም በሁሉም በሁለገብ አገልግሎት እዛ ቦታ ላይ ሰጥቻለሁ። ለቦታው ልዩ ፍቅር ስላለኝ መልአኩ ቅዱስ ሚካኤል ብዙ ሁሉ ነገር ውስጥ አሳልፎኝ፣ እውነት ለመናገር በዛ ቤተክርስቲያን ውስጥ አንድ ጊዜ ሄለኝ ያ ፈተና ተነስቶብኝ መቋቋም የማልችሎ ብቻ ይንቀር በቃ ሜዳ አይ መላኩ አንተ ታውቃለህ፣ አንተ በክንፈረሊት እቅፍ ድግፍ አድርጋ ያዘኝ። እኔ ብቻ ነኝ ያልኩ የተጣሉኝ በሙሉ ሳምንት ባልሞላ ጊዜ ውስጥ እርስ በርስ ተጣሉ። ረምን የሆን አልኩና በጣም አዘንኩ። በቃ ከአንድ ዓመት በኋላ እኔም ያም ቦታ ሌላ ወደ ሌላ አገልግሎት ለመሄድ ያም ቦታ ለቅቅ ያቁት። ስለዚህ እስቲ እስካሁን ራሱ ለቦታ ያለኝ ፍቅር የተለየ ነው። እዛ እንደድል ሆኖ ከደረስኩ ዋቻ ንሳ ላይ አላልፍም። ለዛ ነው የቅዱስ ሚካኤል ታሪክ እዛ ቦታ ላይ እንድቀር ስለፈልግ ትንሽ ትንሽችን ለመዘመር ያነሳሳኝ ልልፈልጌ ነው። እስኪ እንደው ትንሽ አዝማችሁን ልሞክር ቁልቁሎ ሚካኤል ነገርጋሪ ገርጋራ ቡሜያ ቁልቁሎ ሚካኤል ነገርጋሪ ገርጋራ ቡሜያ ሲንዋ መጣ መልከኒ ፊጉያ ሲንዋ መጣ መልከኒ ፊጉያ ቁልቁሎ ሚካኤል ነገርጋሪ ገርጋራ ቡሜያ

ሲንዋያሲንዋ ማልከጉያ ዝማሬ መት ያሰማልን፣ የአገልግሎት ዘመኖትን ያርዝምልን፣ በጸጋ ይጠብቅልን። እንግዲህ ተመልካቾቻችን ከክቡር መምህራችን ከቀሲስ መልካሙ ሁሬሳ ጋር እያደረግነው ያለነው ቆይታ ወደ ማጠናቀቂያው እየደረስን ነው። በእውነት እንግዲህ ከልጅነት እድሜ ጀምሮ በዝማሬውም በወንጌል አገልግሎቱም እንዲህ እያገለገሉ ያሉ ታላቅ መምህር ናቸው። ዛሬ ይዘንላቸው የቀረብ ነው። እንደው ክቡር መምህራችን እስኪ ስለ መጻፏ ከበሯ የሚገርም እይታ ስላላት ነው እና እሷን ትንሽ ይበሉን እና በማጠቃለያ ብለውን እንሰነባበታለን። ሌላ ጊዜ ደግሞ በሰፊው እንደምንገናኝ ተስፋ እናደርጋለን። እንግዲህ መጽሐፉ ምናልባት የትርጉም ስራ ነው። በዚህ አጋጣሚ ቀሲስ ልሳነ ጽድቅን ሳላመሰግን አላልኩም አንዱ ወንድማችን አብረን እናገለግል ነበር። አሁን ያለንበት ቦታ ሁ እንደሚታወቀው በማህበረ ቅዱሳን ዋና ማዕከል የመጽሐፍትና የሚዲያ ስራዎች አርታኢ ነኝ። የኦሮምኛ ማለት ነው፣ ኦሮምኛ ኤዲተር ማለት ነው። በዛ ስራ ላይ ስሰራ እንደ አጋጣሚ ለሁለት ዓመት በትምህርት ክፍል ላይ ተመድበን ስናገለግል እኚህ ካህን ከኔ ጋር ነበሩና የአንድ በት ቅድስና የምትል መጽሐፍ ይጽፋሉ። መጽሐፉን ሳይሆ በጣም ነው የማረከኝ፣ ደስ አለኝ። በቃ ውስጡን ገብቼ ደግሞ ያለውን ይዘቶቹን ምናምን ሲመለከት ምናልባት ለዚህ ዘመን ትውልድ ጥሩ ለጥሩ በቋንቋ አዎ፣ በቋንቋ የትርጉም ስራ ቢሰራ የበለጠ ወጣቱ ይጠቀምበታል የሚል እምነት አደረብኝ። እንዳልከው ቅድም ከቨሩ ላይ ምላጭ አለ፣ በዚህ ላይ ሽጉጥ አለ፣ ስለታማ የሆኑ ነገሮች አሉ። እዛ ላይ በከለር ደግሞ አንዱን ነጭ በነጭ ከለር የተሳለ ሰው አለ፣ እዚህ ጋር ደግሞ በጥቁር ከለር የተሳለ ሰው አለ። እንግዲህ የበለጠ እዛ ጋር በነጭና በጥቁር መካከል ያለውን ልዩነት ለማሳየት ሳይሆን የበለጠ የተለያዩ ሰዎች እንደሚነጋገሩ ለመግለጽ ያህል ነው። ቀለሙ ላይ ቅርታ ጠይቃለው ሌላ ኢንተርፕሬሽን ውስጥ ሌላ ተረጋግ ውስጥ ደግሞ እንዳይገቡ ቅርታ ጠይቃል እዚህ ጋር ለማድረግ የተፈለገው ነገር ምንድን ነው? እንዲ አይነት አቀራረው ያ አብስትራክት ነው የሚባለው። አብስትራክቱ የሚያሳየን ነገር ሁለቱ ሰዎች ቃላት እየተለዋወጡ ነው። አላስፈላጊ ቃላት እየወረወሩ ነው። ነገር ግን እዛ ላይ የተቀመጡት እነዛ ስለታማ መሳሪያዎች እነዚህ ሰዎች የሚወራወሩት ቃላትን አያክልም። የዛን ያህል ሰውን አይጎዳም። ምክንያቱም ቃላት በጣም ከባድ ነው። ቃላት ስብራ በጣም ከባድ ነው አለ እስፔሻል እንዲሁም በአፋን ኦሮሞ ባህል ውስጥ የሀገር ሽማግሌቻ የሚሉት ነገር አለ። ጨበረባ ይንፋየኒ ብሎ ይናገራሉ። አረባን ፋየኒ ማለት በምላስ በኩል የሚመጣው የቃላት ንትን ከዛ ሄድን አይነት ነገር ነው እንግዲህ ቃል በቃል ስንተረጉሞ እና እዛ ላይ ያለው ይሄ አብስትራክቱ ይሄንን ነው የሚያሳየው። ሰዎቹ የሚለዋወጡት ቃላት በጣም መጥፎ ነው። ወደ ትውልድ ይተላለፋል። ክፉ ቃላት ከምላጭ በላይ ነው። ጥቂት አካል ሆነ ብዙዎችን የምታጠፋት ጥቂት እሳት አሁን ትንሽ ከተለኮሰች ሀገሩ በሙሉ ታቃጥላች ታጠፋለች። ምላስም እንደዛ ነው። በጣም አንደበቱን የሚቆጣጠር ሰው ደግሞ ከሁሉ ይወልቅ። እዛ ላይ የሆነ አንድን ጻሪቅ ታሪክ አንስቻለው። አጋቶን የተባሉ ቅዱስ በአንደበታችሁ ዘመናቸውን ሙሉ ድንጋይ ባፋቸው ተሸክሞ ይኖሩ ነበር ይባላል። ለምንድን ነው ቅዱስ አባትን ያደረገው ሲባል አይ በአንደበት በኩል የሚመጣውን ሀጢያት ወይም ደግሞ ያንን ፈተና ለመቋቋም ናሉ እና ተናገሩ ይል ታሪካቸው እና ጠቅለ እና አድርገን ስንጠቅሰው ወይም ደግሞ ስናስቀምጠው ምናልባት ዛሬም ለሀገራችንን እንደ አለምም ትልቁ ፈተና በምላስ በኩል የሚመጣ ጉዳይ ነው ም በየቲክታኩ ላይ በዩቱቡ ላይ በተለያዩ ሶሻል ሚዲያ ላይ የምናያቸው ንግግሮች እኛነታችንን እየረሳን ነው። ቀድሞ የነበረንን ጥሩ ባህል፣ ጥሩ ማንነት ያንን እየዘነጋን ነው። ቅድም እኮ ብያለሁ በአገልግሎት ውስጥ የቋንቋ መኖሩ አገልግሎቱ ማፋጠን ከሆነ ለቅድስና የማይመጣኝ ዛሬ ለእኔ ጥቅሙ ምድን በብሔር ተከፋፍለን በሰፈር ተከፋፍለን እንድናንቅረን ይህን ነገር እንደ ክርስትና ሃይማኖት ደግሞ ብዙ ጊዜ እንደምንሰብከው የእኛስ ሀገራችን በሰማይ ነው ይላልና ቃሉ እንግዲህ የክርስቶስ ነኝ ያለ ወደ ብሔር ጣጣ ውስጥ ማይገባ ወደ ቋንቋ ክፍፍሎች ውስጥ ማይገባ አንድና ትኩረቱ በህይወት ላይ ነው። ይሄ ነው የመጽሐፉ መልዕክት በአጭሩ። ግ መሰረ ይበለጠ ደግሞ ውስጥ ገብቶ ያሉትን ይዘቶችን ያየ ሰው ከዛ ብዙ ነገር ያገኛል፣ መርበታል እምነት አለኝ። ይሄንን ይመስላል። እሺ፣ ከልብ እናመሰግናለን። እንግዲህ ተመልካቾቻችን የነበረን ቆይታ ይህን ይመስል ነበረ። የመጨረሻ እንደው ማጠቃለያ የሚሉን ካለ ጠቅለል አድርገው የማጠቃለያ መልዕክትዎትን እስኪ ያስተላልፉልን። እንግዲህ እንደ እንዳንድ አገልጋይም እንደ አንድ ክርስቲያንም ያለኝ መልእክት እንዲያው በዘመናችን ባንቀልድ፣ ሁሉንም የመጣ ነገር ሁሉ እንደ እውነት አድርገን ባንቀበል፣ ቆም ብለን ስለሌላው ከመናወራ ይልቅ ህይወታችንን መፈተሽ ብንችል አይታወቅም። እግዚአብሔር ጥሪ እኮ እንዴት እንደሚመጣ የሚያውቅ ማንም የለም። እንግዲህ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣል ተብሎ በመጽሐፍ ቅዱስ ላይ የተጻፈው አንድም በሞት ሊሆን ይችላል። መቼ እንደሚጠራ ነናቀ አንድም ለተመጻቱም ሊሆን ይችላል። ስለዚህ እንዲሁ በከንቱ ዘመናችንን ዝም ብለን ባንጨርስ፣ የንስሐ ዘመን ቢኖረን፣ የምናወራቸው ነገሮች ሁሉ ለሚመጣው ትውልድ ምን እያስቀመጥኩ ነው፣ ምን እየዘራው ነው ብለን እራሳችንን ቆም ብለን መፈተሽ ብንችል፣ የበለጠ ደግሞ ለመንፈሳዊ ህይወት ብንተጋ፣ እሱ ጥሩ ነው ብዬ ነው ማስበው። ከዚህ ሌላ ከዚህ የወጣ ምንም አይጠቅምንም። በቃየ ነው። በእኔና በእኔ እድሜ ውስጥ ያሉት እህት ወንድሞች ቢያንስ ከግማሽ በላይ ዘመናችንም ጨርሰናል ከዚህ በኋላ የሚቀረን ነገር ቢኖር በድጽና በቅድስና እግዚአብሔርን ደጅ ጠንቶ ወደ ፈጣሪ እሱ መለመን እሱን መጠየቅ አረብተ ዘመን እለታችን የምንሞትበትንም ዘመን እያሰቡ ንስሐ ገብቶ በስጋ ወደሙ በምክረ ካህን ጸንቶ መኖር ነው ከኛ የሚጠበቀው ይሄ ለክርስቲያኖች በቂ ነው ብዬ ነው ማስበው እሺ፣ ክብራታችን ከልብ ከልብ እናመሰግናለን። ቃለ ሕይወት ያሰማልን፣ የአገልግሎት ዘመኖትን ያርዝምልን። ተመልካቾቻችን፣ እንግዲህ የሰንበት እንግዳ መርሃ ግብራችን የዛሬው ይህንን ይመስል ነበር። በቀጣይ ከሌላ እንግዳ ጋር በሰንበት እንግዳ መርሃ ግብራችን እስክንገናኝ ሰላም እግዚአብሔር ይብዛላችሁ። ሚዲያችንን ላይክ፣ ሼር፣ ሰብስክራይ ማድረገውትን አትርሱ። እግዚአብሔር ይስጥልን፣ አባታችን ሲንዋመጣ መልከኒ ፊጉያ